ጠቅላይ ሚኒስትር አብይ ለሰሞነኛው የአሜሪካ ሪፖርት ምላሽ ሰጡ። አብይ ለትራምፕ ስለ እኔ ያገባችሁ የእኛን ስራ ለራሳችን ተውልን ሲሉ አነጋጋሪ አስተያየት ሰጠዋል። ከሰሞኑ የአሜሪካ የውጭ ጉዳይ ሚኒስትር በኢትዮጵያ እየተከናወነ ያለውን የኮሪደር ልማት አስመልክቶ አሉታዊ ሪፖርት ማውጣቱ ይታወሳል። ጠቅላይ ሚኒስትር አብይ ለዚህ የአሜሪካ ሪፖርት ምላሽ የሚመስል አስተያየት ሰጠዋል። የእናንተን ስራ ስሩ፣ ይሄን ለእኛ ተውልን ሲሉ አሳስበዋል። ቀዳሚው ዘገባችን ነው፣ ታደምጡታላችሁ። በዛሬው ዕለት በወልቃይት የፋኖ ታጣቂዎች ተኩስ መክፈታቸው እየተሰማ ነው። ከዚህ ቀደም በተደጋጋሚ የወልቃይት አስተዳደር ላይ ጥቃት እንደሚፈጽሙ ሲዝቱ የነበሩት የፋኖ ታጣቂዎች ዛሬ ላይ ጥቃቱን ጀምረውታል። ይው አተባባሪ ናቸው በሚል በነ ኮሎኔል ደመቀ የሚወነጀሉት ፋኖች ከባዱ ግዘቱን እያስተናገዱ ነው። ታደምጡታላቸው። ያፈነገጠው ጦር ድንበር ላይ ከህዝቡ ጋር ተናንቋል። ጄኔራሉ በጉዳዩ ላይ አስቸኳይ መግለጫ ሰጠዋል። ነገጠው የሐራ መሬት ጦር ከአፋር ህዝብ ጋር ተላትሟል። ጉዳዩ እጅግ አስደንጋጭ ሆኗል። ከሐራ መሬት የሚነሳ ትንኮሳ ሁሉ ከማዕከላዊ መንግስቱ እንደተፈጸመ እንቆጥረዋለን ሲሉ ከዚህ ቀደም የተደመጡት ጀነራል ታደሰ የትናንቱን ትንኮሳን በማዕከላዊ መንግስቱ የተደረገ ነው ለማለት ዳርዳር ሲሉ ታይተዋል። በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታላውን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጠቅላይ ሚኒስትር አብይ ለሰሞነኛው የአሜሪካ ሪፖርት ምላሽ ሰጡ። አብይ ለትራምፕ ስለኔ ያገባችሁም የእኛን ስራ ለራሳችን ተውልን ሲሉ አነጋጋሪ አስተያየት ሰጠዋል። ከሰሞኑ የአሜሪካ የውጭ ጉዳይ ሚኒስትር በኢትዮጵያ እየተከናወነ ያለውን የኮሪደር ልማት አስመልክቶ አሉታዊ ሪፖርት ማውጣቱ ይታወሳል። ጠቅላይ ሚኒስትር አብይ ለዚህ የአሜሪካ ሪፖርት ምላሽ የሚመስል አስተያየት ሰጠዋል። የእናንተን ስራ ስሩ፣ ይሄን ለእኛ ተውልን ሲሉም አሳስበዋል። አብይ ዛሬ ሐሙስ መስ መስከረም 22 2018 ዓም ከሶማሌ ክልል መዲና ጅጅጋ ከተማ በቪዲዮ ባስተላለፉት መልእክት ላይ የኮሪደር ልማትን ለማጣጣል የሚሞክሩ ያሏቸውን ሀገራትና ቡድኖች ማንነት አልጠቀሱም። ጠቅላይ ሚኒስትራዊ ይህንን የተናገሩት የአሜሪካ መንግስት በኮሪደር ልማት ፕሮጀክት ምክንያት በአስር ሺዎች የሚቆጠሩ ነዋሪዎችን መፈናቀላቸውን የሚገልጽ ሪፖርት ካወጣ ከቀናት በኋላ ነው። የኢትዮጵያን የኢንቨስትመንት አመችነት ሁኔታ የሚዳስሰውና በአሜሪካ የውጭ ጉዳይ መስሪያ ቤት የተዘጋጀው ሪፖርት የኮሪደር ልማት ከንብረት መብቶች ጥበቃ አንጻር ስጋት መደቀኑን አመላክቷል። አዲስ አበባን ጨምሮ ቢያንስ በአርባ ከተሞች እየተካሄደ ባለው በዚህ ፕሮጀክት ምክንያት በውጭ ዜጎች ባለቤትነት የተያዙ ቤቶችና ንግዶች ጠበንጃ ተደቅኖ ጭምር እንዲፈናቀሉ መደረጉን ይገልጻል። ከይዞታቸው ያልተነሱ የንግድ ስፍራዎች ደግሞ ፊት ለፊት ባሉ መንገዶችን መፍረስ የተነሳ ስራቸውን የማይቻል ደረጃ ላይ እንደደረሰና ከስራ እንዲወጡ እንደተገደዱ ያስረዳል። በኮሪደር ልማት ፕሮጀክት ምክንያት የታየው ይህ የማባረር አካሄድ የባለ ሀብቶችን በኢትዮጵያ ኢንቨስት የማድረግ ፍላጎት እንደገደበ በአሜሪካ መንግስት የተዘጋጀው ሪፖርት አስፍሯል። ይህ ሪፖርት ከወጣ ከቀናት በኋላ ወደ ሶማሌ ክልል የተጓዙት ጠቅላይ ሚኒስትር አብይ በክልሉ መዲና ጅጅጋ የተከናወነውን የኮሪደር ልማት ፕሮጀክትና የአዳዲስ ቤቶች ግንባታን መጎብኝታቸውን አስታውቀዋል። በከተማዋ 60 ኪሎ ሜትር መንገድ እንዲሁም 10 ኪሎ ሜትር የሚጠጉ የእግረኛና የብስክሌት መንገዶች መገንባታቸውን ተናግረዋል ለብዙ ሺዎች የሚቆጠሩ አዳዲስ ቤቶች መገንባታቸውንም አክለዋል አብይ የኮሪደር ልማት ያልነው ስራ ስራ በመፍጠር የጭስ አልባውን ኢንዱስትሪ በማነቃቃት የሰዎችን ያኗኗር ዘይቤ በማሻሻል እየተጫወተ ያለው ሚና በጣም ከፍተኛ ነው ብለዋል መንግስታቸው እያከናወነ ያለው ከተማዊ ማስዋብ ስራ በሚቀጥሉት ቢበዛ 1 አምስት ሀያ ዓመታት የአብዛኛው ማህበረሰብ የመኖሪያ ስፍራ ከተማ እንዲሆን እንደሚያደርግ አስገንዝበዋል። መንግስታቸው በከተሞች እያከናወነ ባለው ተግባር በአፍሪካ ምልክትና ምሳሌ ተደርጎ መወሰዱን ተናግረዋል። ብዙዎች የኮሪደር ልማትን እንደሚጎበኙና ለመማር ጥያቄ እንደሚያቀርቡ አክለዋል። ይሁን እንጂ በተለይ ራቅ ያሉ አካባቢዎች የሚገኙ አንዳንድ አካላት የኮሪደር ልማትን ድንቅ ስራ እንደማይቀበሉ አስረድተዋል። አብይ ይህንን ስራችንን አይ ቆይተው ሊያጣጥሉ የሚሞክሩ ሀገራትና አንዳንድ ቡድኖች ደግሞ የእናንተን ሥራ ስሩ፣ ይህንን ለእኛ ተውልን፣ ይህ ሀገር ባለቤት አለው፣ ስራችንን ለእኛ ተውልን ነው መልእክቴ ሲሉ በስም ላልጠቀሷቸው አካላት መልእክት አስተላልፈዋል። እንደ ጠቅላይ ሚኒስትሩ አገላለጽ ሀገራት፣ ግለሰቦችና ቡድኖች የኮሪደር ልማትን በደስታ የማያዩት ለአፍሪካም ለኢትዮጵያ፣ ያ የጨቀየው ያላማረው ነገር በቂ ነው ብለው ስለሚያስቡ ነው። አንደኛ እነሱ ላይ ጥያቄ የመጣባቸው ነው። እንኳን እናንተ አፍሪካ እንዲህ እያደረገ ነውና ለምን አጥሩ የሚል ጥያቄ ነው፣ የሚል ጥያቄ አለ። በሌላ መንገድ ደግሞ ለእኛ በቂ ነው ብሎ የማሰብ ችግር አለ ሲሉ ተደምጠዋል። ለእንደዚህ አይነቱ ሐሳብ ጆሮ መስጠት እንደማያስፈልግም አክለዋል። መንግሥታቸው በስንዴ ልማት ባከናወነው ተግባር ዓለም አቀፍ ሽልማት ማግኘቱን ያስታወሱት ጠቅላይ ሚኒስትር አብይ ሰሞኑን በደረሰ ዜና በአረንጓዴ አሻራ እንደዚሁ ከዓለም አቀፍ የተባበሩት መንግሥታት ተቋም ኢትዮጵያ ሽልማት አግኝታለች ብለዋል። በዛሬው ዕለት በወልቃይት የፋኖ ታጣቂዎች ተኩስ መክፈታቸው እየተሰማ ነው። ከዚህ ቀደም በተደጋጋሚ የወልቃይት አስተዳደር ላይ ጥቃት እንደሚፈጽሙ ሲዝቱ የነበሩት የፋኖ ታጣቂዎች ዛሬ ላይ ጥቃቱን ጀምረውታል። ይህ አተባባሪ ናቸው በሚል በነ ኮሎኔል ደመቀ የሚወነጀሉት ፋኖች ከባድ ውግዘትን እያስተናገዱ ነው። በወልቃይት ጠገዴ ወረዳ እስከ ዋና ከተማዋ ቅራቅር የዘለቀ ከባድ ውጊያ ሲደረግ ማርፈዱ ተሰምተዋል። በአካባቢው ውጊያ የተቀሰቀሰው በጎንደር ቀጠና የሚንቀሳቀሰው የፋኖ ክንፍ በወልቃይጠገድ የወረዳው ዋና ከተማ ቅራቅር ላይ ጥቃት መክፈቱን ተከትሎ ነው ተብሏል። የፋኖ ታጣቂዎች በጥዋት ወደ ቅራቅር ከተማ ጥቃት ከፍተው ከመንግስት ኃይሎች ጋር መዋጋታቸውን ከስፍራው የወጡ መረጃዎች አመላክታሉ። በአካባቢው በሚንቀሳቀሱ የፋኖ ታጣቂዎች በኩል ቅራቅር ከተማን በማጥቃት ተቆጣጥረናል የሚል መረጃ በስፋት ተሰራጅተዋል። በአንጻሩ ለመንግስት ውግንና ያላቸው ማኅበራዊ ገጾች ደግሞ ቅራቅር ከተማን ለማጥቃቱ ውጊያ የከፈተው የፋኖ ታጣቂ ቡድን ተመቶ ተመልሷል ብለዋል። ቅራቅር ከተማ በፋኖ ታጣቂዎች ቁጥጥር ስር ገብታለች ተብሎ የተሰራጨው መረጃ ሐሰት መሆኑን የመንግስት ደጋፊዎች በስፋት ገልጸዋል። በፋኖ ደጋፊ ሚዲያዎች በኩል ደግሞ ቅራቅር ከተማ በቁጥጥር ስር መዋሏን በስፋት እየገለጹ ቢሆንም ከተማዋ አሁን ላይ ስላለችበት ሁኔታ ከገለልተኛ አካል ማረጋገጥ አልተቻለም። የፋኖ ታጣቂዎች ከተሞችን መቆጣጠራቸውን የሚገልጹት ብዙውን ጊዜ በድንገተኛ ጥቃት ወደ ከተማ ከገቡ በኋላ ነው። ይሁን እንጂ ከተሞችን መቆጣጠራቸውን ከገለጹ በኋላ ሳይውሉ ሳያድሩ በሰዓታት ልዩነት ለቀው እንደሚወጡ ከዚህ ቀደም በተደጋጋሚ ታይቷል። ከሰሞኑ ከባድ ውጊያ በተካሄደባቸው የወሎ አካባቢዎችም የተቆጣጠሯቸውን ከተሞች በሰዓታት ልዩነት በራሳቸው ጊዜ ያለ ውጊያ ለቀው መውጣታቸው ተዘግቧል። በወልቃየት በኩል ከነኮሎኔል ደመቀ ዘውዱ አስተዳደር ጋር በተደጋጋሚ የሚጋጩት የፋኖ ታጣቂዎች በአካባቢው በሚፈጽሟቸው ጥቃት ውግዘት ይገጥማቸዋል። የፋኖ ታጣቂዎች በትግራይ ኃይሎች በኩል ስጋት ባለባቸው ወልቃይት አካባቢዎች ጥቃት መፈጸማቸውን ለህወት ተባባሪ እንደመሆን የሚቆጠሩት ደጋፊዎቻቸው ጭምር ናቸው። የነኮሎኔል ደመቀ ዘውዱ አስተዳደርም ወልቃየት ላይ ደጋጋሚ ትንኮሳ የሚፈጽሙትን የፋኖ ታጣቂዎች የህወት መንገድ ጠራጊዎች እንደሆኑ ይገልጻል። የወልቃይትን አስተዳደር ለማፍረስ የሚንቀሳቀሱ የፋኖ ታጣቂዎች አካባቢውን ለህወት አሳልፎ ለመስጠት የማመቻቸት የዘለለም በራሳቸው ሊያቆዩት እንደማይችሉም ይነገራል። ሐራ መሬት ከተደራጀበት አፋር ወደ ትግራይ ሰብሮ ለመግባት ተኩስ መክፈቱ ተሰምቷል። ራሱን ሐራ መሬት ብሎ የሚጠራው የህወሓት ተቀናቃይ ታጣቂ ቡድን ከተደራጀበት አፋር ወደ ትግራይ ለመግባት በአዋሳኝ አካባቢ ጥቃት ከፍቷል ተብሏል። ቡድኑ ወደ ትግራይ ለመግባት በአፋርና ትግራይ አዋሳኝ አካባቢዎች ላይ ጥቃት መክፈቱን በሌተናል ጄኔራል ታደሰ ወረዳ የሚመራው የትግራይ ጊዜያዊ አስተዳደር አስታውቋል። የጄኔራል ታደሰ ወረዳ አስተዳደር በጉዳዩ ላይ ትናንት ምሽት ባወጣው መግለጫ ሐራ መሬት ወደ ትግራይ ሰብሮ ለመግባት በማለም ጥቃት በአዋሳኝ አካባቢዎች ከፍቶብኛል ብሏል። የሐራ መሬት ኃይሎች ከአፋር ክልል ወደ ትግራይ ለመግባት ጥቃት የከፈቱት በበርሃሌ ግንባር መሆኑን ጊዜው አስተዳደሩ በመግለጫው አመላክቷል። ቡድኑ በበርሃሌ በኩል ወደ ትግራይ ለመግባት ተኩስ ከፍቶ ሁከት ፈጥሯል ያለው ጊዜው አስተዳደሩ ከአካባቢው አፋር ሕዝብ ጋር ተላትሟል ብለዋል። ወደ ትግራይ ሰብረው ለመግባት ተንቀሳቅሰዋል የተባሉት የአራ መሬት ኃይሎች ከአፋር ሕዝብ ጋር መጋጨታቸውን ጊዜው አስተዳደሩ አስታውቋል። ጊዜው አስተዳደሩ ታጣቂ ቡድኑ በአፋር ሕዝብ ላይ ተኩስ መክፈቱ በምንም አኳኋን ተቀባይነት የለውም በማለት ተኩስ የከፈቱበትን አቅጣጫ ለማስቀየስ ሞክሯል። ቡድኑ ተኩሱን የከፈተው ወደ ትግራይ ክልል ሰብሮ ለመግባት መሆኑን የሚያመላክቱ መረጃዎች እየወጡ ቢሆንም ጊዜው አስተዳደሩ ተኩሱ ከአፋር ህዝብ ጋር ነው ብሏል። ይሁን እንጂ ሃራ መሬት በአፋር ክልል መንግስት ይሁንታ በአካባቢው እየተደራጀ በአፋር ህዝብ ላይ ጥቃት ይከፍታል ተብሎ አይጠበቅም። ከዚህን ቀደም በአፋርና ትግራይ አዋሳኝ አካባቢዎች በተደጋጋሚ ተመሳሳይ ግጭት በሀራ መሬትና በትግራይ ኃይሎች መካከል መፈጠሩ ይታወሳል። በዚህ ቀደም ሁለት ጊዜ በተከሰቱ ግጭቶች በትግራይ ኃይሎች በኩል የሞትና አካል ጉዳት መድረሱን ጊዜው አስተዳደሩ ገልጾ ነበር። በአሁኑ ወቅት የሀራ መሬትና በትግራይ ኃይሎች መካከል ከግጭት ባሻገር ኃይል በማስከዳት ላይ ተጠምደዋል። ከሰሞኑ ከአራ መሬት አመራሮችን ጨምሮ ወደ ትግራይ በስፋት እየተመለሱ መሆኑን መረጃዎች ያመላክታሉ። በተመሳሳይ ከትግራይ ኃይሎች በኩል በስፋት ተዋጊዎች እንደሚገቡ የሚታወቅ ሲሆን አልፎ አልፎ ወታደራዊ አመራሮችም ወደ አፋር ይኮበልላሉ። ለሁለት የተከፈሉት የትግራይ ኃይሎች ወደ ለየለት ግጭት ውስጥ ለመግባት የሚያደርጉት እንቅስቃሴ ከጊዜ ወደ ጊዜ እየተጠናከረ ነው። የጄኔራል ታደሰ ጊዜው አስተዳደር ወደ ሀራ መሬት የኮበለሉ ኃይሎች ወደ ትግራይ ተመልሰው ለድርድር ዝግጁ እንዲሆኑ ጥሪ እያቀረበ ነው። ጊዜያዊ አስተዳደሩ የትግራይ ችግር በትግራይ ተወላጆች ብቻ መፈታት አለበት የሚል እምነት እንዳለውም በመግለጫው ገልጿል። ልዩነቶችን በሰላማዊና ፖለቲካዊ መንገድ ለመፍታት ዝግጁ መሆኑን ያረጋገጠው ጊዜያዊ አስተዳደሩ አፋር ውስጥ የሚንቀሳቀሰው ሀራ መሬት ወደ ትግራይ ተመልሶ ለድርድር እንዲቀመጥ ጥሪ አቅርቧል። ይሁን እንጂ በሐራ መሬት አመራሮች በኩል ህወሓትን ከማጥፋት ውጭ የሚቀበሉት ድርድር እንደሌለ ሲገልጹ ይደመጣሉ። ታጣቂ ቡድኑ በሂደት የህወሓትን ታጣቂ ኃይል አዳክሞ የትግራይ ጸጥታ ኃይል ወኪል የመሆን ህልም እንዳለው አመራሮቹ ይናገራሉ።